በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምለይሳ አድረሳችሁ። አሜን እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ችርነቱ ተመልክቶ እስከ ሰዓት ያድረስን ያደረሰን፣ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋትን እጽተ ንጹሐን ቅድስተ ቅዱሳን እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው እናታችን ንግሥት ዕሌኒና የመስቀሉ ታሪክ በሚል ርዕስ እናታችን ቅድስት ዕሌኒ ማናት? የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል እንዴት አገኘችው? መስከረም 16 ቀን የደመራ በዓልን ለምን እናከብራለን? መስከረም 17 ቀን ደግሞ የመስቀል በዓልን ለምን እናከብራለን? የሚሉትን አንድ ላይ ጠቅለላ አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመን አቃንቶ በአፈ መላእክት አርሞ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 የተከፈለበት ወርቀ ደሞ የፈሰሰበት ስለሆነ ይህንን ቅዱስ መስቀል እናከብረዋለን፣ እንሳለመዋለን፣ እንመካበታለን፣ የጸጋ ስግደትም እንሰግድለታለን ማለት ነው። ታዲያ ጌታችንን የገነዙት ዮሴፍና ኒቆዲሞስ የክርስቶስን መስቀል በጎለጎታ ኑረውት ነበረ። ታዲያ የጌታችን መስቀል በጎለጎታ ሳለ ብዙ ገቢረ ተአምራትን ማድረግ ጀመረ። ጌታችን የተሰቀለበት መስቀል ክቡር ደሞ የፈሰሰበት መስቀል ቅዱስ ስጋው የዋለበት መስቀል ሞት እያስነሳ ደዌ እየፈወሰ አጋንንት እያስወጣ የተለያዩ ገቢረ ተአምራትን ሲሰራ ቆየ። ይህንን ደግሞ ህዝቡ አይተው ሁሉም ክርስቲያኖች እንዳይሆኑ በመፍራት በሰላሳ አራት ዓመተ ምህረት አዎ ከዚህ አውጥተን ወደ ሌላ ቦታ ወስደን መቅበር አለብን። ብዙዎች ካለማመን ወደ ማመን እየሄዱ ነው። ብዙዎች በክርስቶስ መስቀል እየተማረኩ ነው። ስለዚህ ይህንንማ ቆመን ማየት የለብን ብለው በዘመኑ የነበሩ አይሁዳውያን በዚህ ክፉ ሐሳባቸው ተስማምተው የጌታችንን መስቀል ከጎሎጎታ አንስተው ከኢየሩሳሌም ወጣ ወዳለ ስፍራ ወስደው በዚያ ሊቀብሩ ተስማሙ። ተስማምተውም አልቀሩም። የጌታችንን መስቀል በሰላሳ አራት ዓመት እምረት ከኢየሩሳሌም ወጣ ብሎ በሚገኝ ቦታ ላይ ቆፍረው ቀበሩት። መቅበር ብቻ አይደለም ደግሞ ቀብረውም ብቻ አልተውትም። ከዚያም በኋላ የከተማውን ቆሻሻ ሁሉ ከዚያ መስቀሉ በተቀበረበት ቦታ ላይ እየደፉ ከዘመን ብዛት የተነሳ ቦታው የቆሻሻ ክምር ሆነ። ቦታው በቆሻሻ ክምር የተነሳ ተራራ ሆነ፣ ኮረብታ ሆነ። ታዲያ እስራኤልን ከሮም ቅኝ አገዛዝ ነፃ ለማውጣት ከስልሳ ስድስት ዓመተ ምሕረት እስከ ሰባ ዓመተ ምሕረት ባደረጉት እንቅስቃሴ ጥጦስ የተባለው የሮም ንጉሠ ነገሥት ዘምቶ ኢየሩሳሌምን በሰባ ዓመተ ምሕረት ሙሉ ለሙሉ በሚባል ደረጃ ደመስሳት። ትልቁን የአይሁድ ቤተ መቅደስም አቃጠለው። እስራኤላውያንም በመላው ዓለም ተበተኑ። ታዲያ ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገሥታት ወይም ደግሞ ቄሳሮች በክርስቲያኖች ላይ የማያባራ መከራ አድርሰውባቸዋል። ክርስቲያኖች የተቀበረውን መስቀል ፈልገው አስፈልገው ለማውጣት ቀርቶ ሃይማኖታቸውም እንኳን ለማመን ነፃነት ስላልነበራቸው የጌታችን መስቀል ለሶስት መቶ ዓመታት ያህል ተቀብሮ የጉድፍ መጣ ሆኖ ቀረ። ልብ በሉ ወገኖቼ። በዘመኑ የነበሩ ክርስቲያኖች የክርስቶስ መስቀል መቀበሩን ያውቃሉ። ነገር ግን የክርስቶስን መስቀል ከተቀበረበት ለማውጣት ቀርቶ ሃይማኖታቸውን እንኳን በቅጡ ለማመን ነፃነት አልነበራቸውም። በሮም ለተከታታይ የነገሱ ነገሥታት በክርስቲያኖች ላይ መከራ ያደርሱባቸው ነበረ። ለክርስትና ሃይማኖትም መልካም አመለካከት ስላልነበራቸው እጅጉን መከራ ያደርሱባቸው ስለነበረ የጌታችን መስቀል ለሶስት መቶ ዓመታት ያህል ተቀብሮ የጉድፍ መጣያ ሆኖ ቆየ። ወገኖቼ ልብ በሉ። በዚህ በሦስት መቶ ዓመት ውስጥ በዘመኑ የነበሩ ክርስቲያኖች የጌታችን መስቀል ሲቀበር የነበሩ ክርስቲያኖች አልፈዋል፣ ሞተዋል። ሌላ አዲስ ትውልድ ተተክቷል። ያም ትውልድ አልፏል። ሌላ አዲስ ትውልድም ተተክቷል። እንዲህ እያለ በዚህ በሦስት መቶ ዓመታት ውስጥ ብዙ ዘመን ተተክቷል፣ እንዲሁም ደግሞ ብዙ ዘመንም አልፏል ማለት ነው። በወቅቱ የነበሩ ሰዎች አልፈዋል፣ አዲስ ትውልድ ተተክተዋል። ታዲያ የመስቀሉ የመገኘት ታሪክ፣ የቤተ ክርስቲያን መከራ አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቀብሮ በሰው ዘንድ እንደሞተ ሰው ከልብ የተረሳውን መስቀል ባለቤቱ መድህን አለም ክርስቶስ አልረሳውምና እርሱ የፈቀዳት ዕለት ስትደርስ በእናታችን በንግሥት ዕሌኒ አማካኝነት ከተቀበረበት እንዲወጣ ተደረገ። ለዚህ ታላቅ ክብር የተመረጠችው እናታችን ንግሥት ዕሌኒ ለሦስት መቶ ዓመታት የተቀበረውን መስቀል በኢየሱስ ክርስቶስ ፈቃድና ኃይል እንዴት እንዳወጣች ደግሞ ታሪኩን ጠቅልል አድርገን እንመለከታለን ማለት ነው። ታዲያ እናታችን ንግሥት ዕሌኒ ማንናት የሚለው ልናውቅ ያስፈልጋል። ዕሌኒና ተርቢኖስ የሚባሉ ሁለት ደጋግ ክርስቲያኖች ተጋብተው በአንድነት ይኖሩ ነበረ። እናታችን ንግሥት ዕሌኒ ተርቢኖስ የሚባል ባለቤት ነበራት። ታዲያ ተርቢኖስና ዕሌኒ በኑሯቸው ፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ሆነው ይኖሩ ነበረ። ተርሚኖስ ነጋዴ ነበረ። ራቅ ወዳለ ሀገር በመርከብ እየሄደ በመነገድ ይተዳደር ነበረ። እናታችን ንግሥት ዕሌኒም ታዲያ ባለቤቷ ተርሚኖስ ለንግድ ወጥቶ እስኪመለስ ድረስ ስለ ባሏ ከመጸለይና ከማሰብ በቀር ከግቢዋ እንኳን አትወጣም ነበረ። ታዲያ አንድ ጊዜ ተርቢኖስ ለንግድ ሄዶ ብዙ ዓመታትን ቆይቶ ከጓደኞቹ ጋር ወደ ሀገሩ ሲመለስ ሳለ፣ ከነጋዴዎቹ መካከል አንዱ በእግዚአብሔር ፍቃድ ከሽፍታና ከማዕበል ከልዩ ልዩ አደጋ ተርፈን በሰላም ተመልሰን፣ ግን ደግሞ ሚስቶቻችን ሌላ ባል ሳይወዱ ሳይለምዱ እናገኛቸው የሆን ብሎ ይህንን ጥያቄ ጠየቀ። ተርቢኖስ ታዲያ ከሚስቱ እጅጉን ይተማመን ስለነበረ እንኳን በሰላም ደረስን፣ እንኳን በሰላም አደረሰን እንጂ ሚስቴን እንኳን በዚህ አልጠረጠራትም ብሎ መለሰ። በዚህ ጊዜ ሌላኛው ጓደኛው ደግሞ አንድ ሐሳብ ሰነዘረ። ምን አለ ስንል፣ የአንተ ሚስት ከማን ትበልጣለችና ነው? አሁን ሂጄ ከሚስት ጋር ለምዳኝ ወዳኝ ወድጃ ትመጣ፣ አንተ ምን ትቀጣልሃለው? ተርቢኖስ ታዲያ በሚስቱ በዕሌኒ እጅጉን ይተማመን ስለነበረ ይህንን ብታደርግ ይህንን ያህል ዓመት ሁሉ የለፋውበትን ሀብት ንብረት ከነትርፉ ውሰድ አለው። አንተም ደግሞ ይህንን ነገር ባታደርግ እስካሁን የለፋበት ሀብት ንብረት ሁሉ ወደ እኔ ይሆናል፣ ከነትርፉ እኔ ወስዷዋለሁ። ተባብለው ተወራረዱ። ልብ በሉ ወገኖቼ። ከዚያም ታዲያ መርከቡ ወደብ ከመድረሱ በፊት ያ ነጋዴ ወደ ዕሌኒ ቤት ደረሰና በሩን አንኳክቶ ሰራተኛይቱን ዕሌኒን ማነጋገር እፈልጋለሁና ንገሪልኝ ብሎ ጠየቃት። እርሷም ታዲያ እያፈረች ወደ ዕሌኒ ሄደችና ለዕሌኒ ነገረቻት። ዕሌኒም እጅጉን ተቆጣቻት። ከመቼ ወዲህ ነው እኔ እንግዳ የማነጋገረው ከመቼ ወዲህ ነው ብላ ሳፈረቻት። ሰራተኛይቱም ታዲያ ለነጋዴው ሄዳ መልሱን ስትነግረው ነጋዴው ምንም እንደማይሆንለት ስለገባው ይህንን ከተረዳ በኋላ ሌላ ተንኮል አቀደና ለሰራተኛይቱ እንዲህ አላት። ለሰራተኛይቱ ባልና ሚስቱ ብቻ የሚያውቁትን አንድ ነገር ብቻ ብትሰጭኝ ብዙ ገንዘብ፣ ብዙ ወርቅ እሰጥሻለሁ ብሎ ጥቂት ወርቅ ሰጣት። ሰራተኛይቱም ታዲያ ሁለቱ ብቻ የሚያውቁት የመቤቴ ሀብል አለ። ያንን ሀብል አመጣልሃለሁ። ያንን ሀብል ለማምጣት ግን መጀመሪያ አንተ በከተማ ውስጥ እየተዘዋወርክ ነጋዴዎች ስመጡ የብስ ረገጡ እያልክ አስወራ አለችው። ከዚያም ተመልሰ እንድትመጣ ብላ ሰደደችው። ነጋዴውም ታዲያ ከዚያ የሰራተኛይት ጋር እንደተማከረው የነጋዴዎቹን መምጣት በከተማይቱ ውስጥ እየዞረ በማስነገሩ የነጋዴዎቹ ቤተሰቦች ሁሉ ነጋዴዎችን ለመቀበል ዝግጅት ማድረግን ጀመሩ። እናታችን ንግሥት ዕሌኒም ታዲያ ሠራተኛይቱ እመቤቴ፣ ነጋዴዎቹ መጡ ተብሎ በከተማ ይወራልና፣ ባለቤቶ በሰላም ስለመጡ ይዘገጃጁ፣ ገላውን ይታጠው ብላ አዎ ንግሥት ዕሌኒን መከረቻት። ታዲያ እናታችን ንግሥት ዕሌኒም ባለቤቷ እየመጣ ነውና ገላዋን ስትታጠብ የአንገቷን ሀብል ቁጭ ካደረገችበት ቦታ ሰራተኛይቱ አንስታ ለነጋዴው በተቃጠሩበት ዕለት ሰጠችው። ነጋዴውም ታዲያ ለሠራተኛይቱ የዕለቷን ብዙ ገንዘብ ሰጥቷት ደስ እያለው ወደ ጓደኞቹ ሄደ። ለተርቢኖስም ታዲያ ሚስትህን ለምጃት ወድጃት ይኸው መጣሁ አለው። ተርቢኖስም ውሸት ነው፣ ለዚህ ምን ምልክት አለ ብሎ ጠየቀው። ያ ተንኮለኛ ነጋዴም ታዲያ ያንን ሀብል አውጥቶ ይህ ሀብል የሚስትህ አይደለምን ብሎ ሰጠው። ተርቢኖስም እጅጉን ደነገጠ፣ የሚናገረውም ማጣ። በውርርዱም መሰረት ታዲያ ያን ሁሉ አመት ሙሉ የለፋበትን ሀብቱን ንብረቱን ሁሉ አስረክበና ባዶ እጁን ወደ ቤቱ እያዘነ እየተቆጨ ሄደ። ባለቤቷን በናፍቆትና በታማኝነት ስትጠብቀው የከረመችው ንግሥት ዕሌኒ በተርሚኖስ ያልተነመደ ሐዘንና ብስጭት ግራ ተጋብታ፣ ምን ሆነሃል? ለወትሮ እንኳን ይህንን ያህል ዘመን ተለያይተን ቀርቶ ለጥቂት ቀናት ተለያይተን እንኳን ስንገናኝ እጅጉን እንንፋፈቃለን። አሁን ግን ምን ሆነሃል? ከመጣበት ጊዜ ጀምሮ አዝነህ ነውማ፣ ምንም ነገር ስታደርግ አላየውህምና ምን ሆነህ ነው? እያለች አዎ ንግሥት ዕሌኒ በርሱ ባህሪ ግራ ተጋብታ ትጠይቀው ጀመረ። ልብ በሉ ወገኖቼ፣ እርሱ ያን ሁሉ የለፋበትን ሀብት ንብረቱን በእርሷ ምክንያት አሳልፎ እንደሰጠ ነው የሚያውቀው እርሷ ከርታው አሳልፎ እንደሰጠ ነው የሚያውቀው እርሷ ደግሞ ምንም ነገር ያደረገችው ነገር ባለመኖሩ፣ ምን ሆነህ ነው? ምን ክፉ መጣብህ? ለምንድን ያዘንከው? ያለች ደግማ ደጋግማ ትጠይቀው ጀመረ። ታዲያ ተርቢኖስም አንድ ምክንያት ነገራት። ብዙ የደከምኩበትና የለፋውበት ሀብት ንብረቴ እንዳለ ማዕበላ ጠፋብኝ። እኔ አላዘንኩ ማን ይዘን? ብዙ የለፋውበት ሀብት ንብረት በአንድ ጊዜ ጠፋብኝ ብሎ ነገራት። በዚህ ጊዜ እናታችን ንግሥት ዕሌኒ የተማረች ናትና እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን እንዳለ እዮብን አስበው አለችው። አንተ እንኳን በሰላም መጣህ፣ እንጂ ሀብት ንብረቱ ውሎ አድሮ ይመጣል እያለች አጽናናችው። ተርሚኖስ ግን አዎ፣ እንዲህ በተከበርኩበት አገር ተዋርጄ በሰጠውበት አገር ለምኜ ለመኖር አልችልምና ወደ ሌላ ማንም ወደማያውቀኝ ሀገር እሄዳለሁ። አንቺ ግን ሁሉ ይወድሻል ያከብርሻልና ከወደድሹ ጋር እዚሁ ኑሪ ያላት እናታችን ንግሥት ዕሌኒም ታዲያ በደስታ ጊዜ አብሬህ እንደሆንኩኝ በችግርህም ጊዜ ልለየህ አልችልም። የኔና የአንተን አንድነት ችግር አይፈታውም። ከአንተ ተለይቼ ወዴት እቀራለሁ? ወደምትሄድበት ቦታ ሁሉ አብሬ እሄዳለሁ ብላ ከእርሱ ጋር ለመሰደድ አብራ ተነሳች። ልብ በሉ ወገኖቼ፣ ታዲያ ሁለቱም ቤታቸውን ጥለው ሲሄዱ ሳለ በመንገድ ላይ ተርሚኖስ በልቦናው ይዞት የነበረውን ሚስጥር አወጣው። ዕሌኒ ሆይ አላት፣ ሰወድሽ የጠላሽኝ ሳምንሽ የከዳሽኝ ምን አድርጌሽ ነው ብሎ ጠየቃት። ዕሌኒም ታዲያ እኔ አንተን አልጠላሁም፣ እኔ አንተን አልከዳውህም፣ ይህንን ሐሳብ እንዴት አነሳ እንዴት አመጣ ብላ ብትለው ከኪሱ አውጥቶ ሀብሉን አሳያትና የሆነውን ሁሉ ነገራት። እናታችን ንግሥት ዕሌኒም ያልጠበቀችው ነገር ስለተፈጸመ እጅጉን አዝና የሆነውን እውነተኛ ታሪክ በሙሉ ነገረችው። ምንም አንዳች ነገር እሷ እንዳላደረገች፣ አዎ እንዳልከዳችውም ጭምር በደንብ አስረዳችው ነገረችው። ተርቢኖስ ግን ሊያምናት አልቻለም። ከባህር ዳር በደረሱ ጊዜ በቁመቷ ልክ ሳጥን አሰርቶ ዕሌኒን በውስጡ አስገባትና ብታደርጊውም ባታደርጊውም እንደ ስራሽ ሥራሽ አውጣሽ ብሎ ወደ ባህሩ ወረወራት። እናታችን ንግሥት ዕሌኒ ያለችበት ሳጥን በፈቃድ እግዚአብሔር እየተንሳፈፈ ከወደብ ደረሰ። በዚያ ወደብ አካባቢ ምዕራብ ሮምን ያስተዳድር የነበረ ቁንስጣ የተባለ ንጉሥ ነበርና ሳጥኑን አይቶ አውጥቶ እንዲከፍቱት ወታደሮቹን አዘዘ። ሳጥኑን አውጥተውም ሲከፍቱት እጅግ የተዋበች ሴት እጅግ መልከ መልካም የሆነች ሴት ሆና አገኛት። ንጉሥም ታዲያ ዕሌኒን ወስዶ ሚስቱ አደረጋት። ቁንስጣ የመክሲሚያኖስ ቄሳር ሆኖ ምዕራብ ሮምን ያስተዳድር ነበረ። ንግሥት ዕሌኒም ታዲያ በ272 ዓመተ ምሕረት ታላቁ ንጉሥ ቆስጠንጢኖስን ወለደችለት። ቆስጠንጢኖስም ታዲያ ገና በወጣትነቱ ያባቱ እንደራሴ ሴ ሆኖ እንደሰራ አባቱ ሞተ። ቁንስጣ ሞተ። የአባቱ ባለሟሎችና ህዝቡ ሁሉ በአንድነት ተስማምተው ገና የ18 ዓመቱን ወጣት ቆስጠንጢኖስን በአባቱ ቦታ ሐምሌ 25 ቀን በ300 ዓመተ ምሕረት በሮም ምዕራብ ክፍል በገላትያ ላይ አነገሱት። ታዲያ በጦር ሜዳዎች ላይ ብዙ የጀግንነት ሥራዎችን ስለሰራ በሰራዊቱ ዘንድ እጅጉን ይወደድ ነበረ። እናታችን ንግሥት ዕሌኒ ታዲያ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና በክርስቲያኖች ላይ ስለሚደርሰው መከራ እጅጉን ታሰምረው ስለነበረ በክርስቲያኖች ላይ የነበረው አመለካከት በሮም ከነገሱ ቄሳሮች ሁሉ የተሻለ ነበረ። ንጉሥ ቆስጠንጢኖስ ለክርስቲያኖች መልካም አመለካከት ነበረው። ለክርስትና ሃይማኖትም ደግሞ እጅጉን ትልቅ ቦታ ነበረው። በተለይም ደግሞ በ312 ዓ ም ከጠላቱ ከመክሲሚያኖስ ጋር ለመዋጋት ምታነጋሪት ክተት ሰራዊት ብሎ ለዘመቻ እንደተሰለፈ በራዕይ በሰማይ ላይ በዚህ ምልክት ወይም ደግሞ በዚህ መስቀል ምልክት ጠላትን ድል ታደርጋለህ የሚል መስቀልና ጽሑፍ ስላየ ለሰራዊቱ ሁሉ የመስቀል ምልክት በመሳሪያቸውና በሰንደቅ ዓላማቸው ላይ እንዲያደርጉ አዘዘ። ያንን ምልክት ካደረገ በኋላ ወዲያው ጦርነት ገጠመ። ጦርነት ቢገጥምም ታዲያ በቲቤር ወንዝ ድልድይ ላይ ጠላትን ድል ነስቶ በጠቅላላው የሮም መንግሥት ግዛቶች ሁሉ ገዢ ሆነ ማለት ነው። ታዲያ ታላቁ ንጉስ ንጉስ ቆስጠንጢኖስ የሮም ንጉሰ ነገስት ከሆነ በኋላ በሶስት መቶ ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነፃነት አዋጅ ታወጀ። ክርስትናም ደግሞ ብሔራዊ ሃይማኖት ሆነች። ልብ በል ወገኖቼ፣ ንግሥት ዕሌኒም በተፈጠረላት አመቺ ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓመተ ምሕረት ወደ ኢየሩሳሌም ሄደች። ዕሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ካለማመን ወደ ማመን ከመጣላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም ደግሞ በኢየሩሳሌም ያሉ ቅዱሳት መካናትንና አብያተ ክርስቲያናትን ለማነጽ ለእግዚአብሔር አስቀድማ ስዕለትን ተስላ ነበርና ልጇ ንጉሥ ቆስጠንጢኖስ ወደ ክርስትና ሃይማኖት መጥቶ የክርስትና ጥምቀትን በ337 ዓመተ ምሕረት ተጠመቀ። እርሱም በመጠመቁ ታዲያ ስዕለቷ ስለደረሰላት ወደ ልጇ ሄዳ እንዲህ አለችው፣ ልጅ ሆይ፣ ስዕለት ነበረብኝ። ስዕለቴን ልፈጽም ደግሞ ወደ ኢየሩሳሌም ይሄዳለሁ። በዚያም የክርስቶስን መስቀል ካለበት ፈልጌ አስፈልጌ አወጣዋለሁ። ማውጣት ብቻም ሳይሆን ደግሞ ቤተ መቅደስ አንጬ በክብር አኖረዋለሁ። በዚያ ያሉ ቅዱሳት መካናትንና አብያተ ክርስቲያናትንም አሳንጻለሁና ስዕለቴን ልፈጽም ወደዛ ልሄድ ነው አለችው። በዚህ ጊዜ ንጉሥ ቆስጠንጢኖስ እጅጉን ደስ ብሎት አብረዋት እንዲሄዱ ብዙ ወታደሮችን ሰጥቷት፣ እንዲሁም ደግሞ አብያተ ክርስቲያናትን የምታነጽበት ብዙ ወርቆችንም ሰጥቷት፣ እንዲያግዟትም ብዙ ወታደሮችን ሰጥቷት በአንድነት ንግሥት ዕሌኒን ወደ ኢየሩሳሌም ሸኛት። ልብ በሉ ወገኖቼ፣ እናታችን ንግሥት ዕሌኒም ታዲያ ወደ ኢየሩሳሌም ሄዳ እዛ እንደደረሰች ስለ ክብረ መስቀሉ መጠየቅ መመርመር ጀመረች። ነገር ግን ብዙ ዘመናት ስለተቆጠሩ ሶስት መቶ ዓመታት ስለተቆጠሩ በዚያ 300 ዓመታት ውስጥ ደግሞ ብዙ ትውልድ ተፈጥሮ አልፎ ነበርና ስለ ክርስቶስ መስቀል የሚነግራት ሰው ልታገኝ አልቻለችም። እጅጉን ጠየቀች፣ ነገር ግን ቦታውን የሚጠቁማት ሰው ልታገኝ አልቻለችም፣ አላገኘችም። ልብ በሉ ወገኖቼ። ታዲያ ብዙ ከለፋች ከጣረች በኋላ አንድ አረጋዊ ሰው አገኘች። ያ አረጋዊ ኪራኮስ ይባላል። ኪራኮስን ጠየቀችው። ኪራኮስም ታዲያ ወደ ጎልጎታ ወሰዳትና የጎልጎታን ኮረብታ አመለከታት። ከነዚህ ተራሮች መካከል አንደኛ ውስጥ ነው ያለው ብሎ ነገራት። እነዚህን ተራሮች አስቆፍ ብሎ ነገሯት። ነገር ግን ከነዚህ በጎለጎታ ከሚገኙ ከሶስቱ ተራሮች መካከል የትኛው ተራራ ላይ እንዳለ እኔም አላውቅም። ስለዚህ የትኛው ተራራ ላይ እንዳለ ማወቅ ከፈለግሽ እግዚአብሔር አምላክን በሱባኤ ተማፀኙ ጠይቁ ብሎ ነገራት። ታዲያ እናታችን ንግሥት ዕሌኒ የክርስቶስ መስቀል በጎለጎታ ኮረብታ ላይ እንዳላወቀች፣ ነገር ግን የትኛው ተራራ ላይ እንዳለ ልታውቅ አልቻለችምና ጌታችንን በሱባኤ መማፀን ጀመረች። ሱባኤ ገብታ ጌታችንን እየተማፀነች ሳለች ታዲያ መልአክ ተገልጾላት አንድ የምሥራችን ነገራት። አንቺም ከአንቺ ጋር ያሉ ባለሟሎችሽም በከንቱ አትልፎ አትድከሙ። የክርስቶስ መስቀል የትኛው ተራራ ላይ እንዳለ ማወቅ ከፈለግሽ አዎ ደመራስ ደምረሽ ዕጣን አፍስሽበትና የዕጣኑ ጢስ ወደ ሰማይ ወጥቶ ወደ ምድር ሲመለስ የሚያመላክትሽን ቦታ ቆፍሪ ብሎ የምሥራችን ነገራት። እናታችን ንግሥት ዕሌኒም ታዲያ ተራሮቹን ለማስቆፈር ከሦስቱ ተራሮች የቱ እንደሆነ ለመለየት ደመራስ ደምራ ብዙ ዕጣንም በመጨመርና በማቃጠል አዎ የዕጣኑ ጢስ ወደ ሰማይ ወጥቶ ወደ ምድር ሲመለስ አዎ የጌታችን መስቀል ያለበትን ከሦስቱ ተራራዎች አንዱ ተራራ የትኛው ላይ እንዳለ አመለከታት። በእውነት ክብር ለአምላካችን ይሁን። የዕጣኑ ጢስ ወደ ሰማይ ወጥቶ ወደ ምድር ሲመለስ የጌታችን ቅዱስ መስቀል ካለበት ተራራ ላይ ሰገደ፣ አመሰገነ፣ ቦታውን አመለከታት። በዚህም ምክንያት ታዲያ እናታችን ንግሥት ዕሌኒ መስከረም 16 ቀን ደመራ አስደምራ ዕጣን አስጢሳ የክርስቶስ መስቀል ያለበትን ተራራ እንዳወቀች ሁሉ ዛሬም ታዲያ መስከረም አስራ ስድስት ቀን ቅድስት ቤተክርስቲያናችን ንግሥት ዕሌኒን ያደረገችውን አብነት ማድረግ ደምራ ስደምራ ዕጣን እያጭሰች ይህንን ታላቅ ክብረአል በታላቅ ድምቀት ታከብራለች ማለት ነው። መስከረም 16 ቀን የደመራ በዓልን ስናክብር ዝም ብለን እንዳልሆነ ልናውቅ ያስፈልጋል። የደመራ በዓልን የምናክብረው ስለምንድነው ስንል እናታችን ንግሥት ዕሌኒ የክርስቶስ መስቀል በየትኛው ተራራ ላይ እንደተቀበረ፣ አዎ ደመራ ስደምራ በዕጣኑ ጢስ አማካኝነት ቦታውን ያወቀችበት ዕለት ስለሆነ ነው። አንዳንድ ሰዎች ደግሞ መስከረም 16 ቀን የደመራ በዓልን አክብረን መስከረም 17 የመስቀል በዓልን ስናክብር ለምንድነው የምናክብረው ብለው የሚጠይቋሉ። ወይም ደግሞ መስከረም 16 የደመራ በዓልን አክብረን ንግሥት ዕሌኒ ቦታውን ካወቀች በኋላ መስከረም 17 ደግሞ መስቀሉ የወጣ የተገኘ የሚመስላቸው ሰዎች አሉ። ነገር ግን ያ አይደለም። መስከረም 17 ቀን ደግሞ ቁፋሮ የተጀመረበት እለት ነው። የጌታችንን መስቀል ከተቀበረበት ቦታ ለማውጣት ቁፋሮ የተጀመረበት እለት ነው። ያንን ነው የምናከብረው። ታዲያ ቁፋሮ የተጀመረበት እለት ከሆነ መስከረም 17 ቀን የጌታችንን መስቀል መቼ ነው ከተቀበረበት ጉርጓድ መቼ ነው የተገኘው የወጣው የሚለው ልናውቅ ያስፈልጋል። እንግዲህ መስከረም አስራ ሰባት ቀን ቁፋሮ ከተጀመረ በኋላ ሰባት ወራትን ያህል ከተቆፈረ በኋላ መጋቢት አስር ቀን ሶስት መስቀሎች በአንድነት ሆነው ተገኝተዋል ወጥተዋል ማለት ነው። በእውነት ክብር ለመላካችን ይሁን። ስለዚህ የጌታችን መስቀል ከተቀበረበት ቦታ የተገኘው መጋቢት አስር ቀን ነው። ሲወጡም ደግሞ ሲገኙም ሶስት መስቀሎች ናቸው በአንድነት የተገኙት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ሁለት ወንበዴዎች ከቀኝና ከግራ ሆነው ተሰቅለው ነበርና የእነርሱም መስቀል በአንድነት ስለነበረ ሶስት መስቀሎች መጋቢት አስር ቀን ተገኝተዋል ማለት ነው። ታዲያ የጌታችን መስቀል የትኛው እንደሆነ ለማወቅ ተቸገሩ። ታዲያ የጌታችን መስቀል አስቀድሞ ከመቀበሩ አስቀድሞ ብዙ ሕሙማንን ሲፈውስ፣ ሙታንን ሲያስነሳ እንደነበረ ያውቁ ስለነበረ፣ አዎ አንድ የሞት ሰው አምጥተው በሁለቱ መስቀሎች ላይ ተራ በተራ ቢያስቀምጡ ያ የሞተ ሰው ሊነሳ አልቻለም። ሁለቱ የወንበዴዎች መስቀል ማለት ነው። ለመጨረሻ ጊዜ በአንዱ መስቀል ላይ ያንን የሞተ ሰው ቢያስቀምጡት፣ አዎ ያ የሞተ ሰው ተነሳ። በዚህም ገቢረ ተአምራት ታዲያ የጌታችን መስቀል የትኛው እንደሆነ ለይተው ማወቅ ችለዋል ማለት ነው። ታዲያ ንግሥት ዕሌኒም የጌታ መስቀል እንደሆነ ካወቀች በኋላ ሰገደችለት። ክርስቲያኖችም ሁሉ፣ በዚያ ቦታ ላይ የነበሩ ሁሉ ለክቡር መስቀሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ በዓለም እንዲታወቅ አደረጉ። በዚህም ምክንያት ታዲያ ይህንን ታላቅ የድህነት ምልክት የሆነውን መስቀል በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ደመራ በመደመር ታላቅ መንፈሳዊ ስነ ስርዓት በማድረግ ታከብረዋለች እናከብረዋለን ማለት ነው። ስለዚህ መስከረም 16 ቀን አዎ፣ በየትኛው ተራራ ላይ እንደተቀበረ ደመራ አስደምራ እጣን አስጢሳ በእጣኑ ጢስ አማካኝነት እናታችን ንግስት ዕሌኒ ቦታውን ያወቀችበት ነው። መስከረም 17 ቀን ደግሞ አዎ፣ ቁፋሮ የተጀመረበት ዕለት ነው። ይህንን ሁለት ክብረ በዓል ነው በታላቅ ድምቀት የምናከብረው ማለት ነው ታዲያ የጌታችን የመድኃኒታችን የሱስ ክርስቶስ ግማደ መስቀል እንዴት ወደ ሀገራችን ወደ ኢትዮጵያ መጣ የሚለውን ደግሞ በቀጣይ ትምህርታችን ላይ እንማማራለን ማለት ነው። እንግዲህ ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያውቅነውን ነውን አሳውቀን ቢሆን ኖሮ ማንም ሀብተ ውልድና ስመ ክርስትና ሰጥታ ማኅተብ አንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያውቅነውን ስለማናሳውቅ ብዙ ቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናድርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ብዙ ሰዎች የደመራ በዓል ሲከበር ያከብራሉ፣ ግን ስለምን እንደሚያከብሩ አያውቁም። ብዙ ሰዎች የመስቀል በዓልን ያከብራሉ፣ ግን ስለምን እንደሚያከብሩ አያውቁምና፣ ሁሉም ክብረ በዓሉ ስለምን እንደሚከበር አውቀው እንዲያከብሩ የቻላችሁ ራሳችሁ አስተምሩ፣ ያልቻላችሁ ደግሞ ይህን ን አስተምሮ እያወረዳችሁ ለቤተሰቦቻችሁ ለጓደኞቻችሁ፣ ለዘመዶቻችሁ እንዲሁም ደግሞ ለሶሻል ሚዲያ ጓደኞቻችሁ ሁሉ በቻላችሁት መጠን ይህን ቪዲዮ እየቆራረጣችሁም ቢሆን እያሰማችሁ መንፈሳዊ ግዴታችሁን ተወጡ። እኛ ቤተክርስቲያናችንን ባወቅናት ልክ እኛ በተረዳናት ልክ ሌሎችም እንዲያውቋት እንዲረዷት ልናደርግ ያስፈልጋል። ይህ ደግሞ መንፈሳዊ ግዴታችን ነው። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻና የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስከር አርጋችሁ የደውል ምልክቱ መጫን ይኖርባቸዋል ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው እኔ ያልኩት አይደለም ይህንን ካደረጋችሁ እለት እለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው ስለዚህ ወደ እናንተ እንዲደርሱ ክፈልጋችሁ ሰብስከር አርጋችሁ የደውል ምልክቱ መጫን ይኖርባቸዋል ማለት ነው እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን የመከረን ገ ን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል ሰላሳ ስድሳ መቶ ያማረ ፍሬ ያፈራን ዛሬ ስሙ ቀዳሾች፣ ነገ ደግሞ መንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።